ጠፍቶች አሉ ግን አልፈን ነው እዚህ ላይ ደረስ ነው። እግዚአብሔር ይመስገን። ለእሱ ደግሞ ምን እንደምታደርጉ ጠፍቶባችሁ ያውቃል፣ ማጋ እንደምትሸሸጉ፣ ለማን የሆነ ነገር እንደምትናገሩ አነጋገሩ እራሱ ጠፍቶባችሁ ያውቃል። አንዳንዴ እንባችሁ ብቻ ንግግር ይሆናል እና ለነገሩ ገና ስታስቡት ድንግጥ ብላችሁ ድጋሚ አዲስ አዲስ ሐዘን የሚፈጥርባችሁ ነገር የለም። የሚፈጥርባችሁ ስሜት እና ሰላም፣ እንዴት ናችሁ? የሞት ቤተሰቦች እግዚአብሔር ይመስገን በጣም ደህና ነኝ። ባላችሁበት ሰላማችሁ ይብዛ። ያው ንግግር ከመጀመሪያ በፊት ለእናንተ በጣም ትልቅ ይቅርታ ማቅረብ እፈልጋለሁ። ምክንያቱም በጣም አስጨንቂያችሁ ነበር። ላልተወሰነ ጊዜ ጠፍቼ ነበር እና ምንም ምክንያቱም ባልተናገርኩም ዝም ብዬ ነበር የጠፋሁት። በዛ ምክንያት ደግሞ አብዛኞቻችሁ ተጨንቃችሁ ነበር። በጣም ይቅርታ። እግዚአብሔርን በጣም ይቅርታ ኒንጃ። እኔም ከአቅሜ በላይ የሆነ ነገር ስላጋጠመኝ እንጂ እናንተ ላይ እንደማልጨክን ታውቃላችሁ። ማለት ያው ሰው የመረጠውን ቢኖር ኖሮ እስካሁን ዓለም ላይ ማንም ባላለቀሰ እና ማንም ባልተቸገረ ነበር አደል? እና ያው እሳትና ውሃ ቀርቦልናል፣ ያን መርጠን ደግሞ የመግባት ምርጫ የእኛ ነው። ሰው እኔ ደግሞ በችኩልነት በብዙ ነገር ብዙ ነገር ፌል እያደረገብኝ ነው። ብዙ ነገር እያጣሁ ነው በሕይወታችሁ ላይ ዝም ብሎ ብዙ ነገራቶች ፌል ፌል ፌል ሲያደርግ እናንተም ትደክማላችሁ፣ ውስጣችሁም ይደክማል ሆነ በመንፈስም በሁሉም ነገር ስደክሞ የለም። እና ያ ስሜት ላይ ስለነበርኩኝ ከማንም የጠፋሁት ባይዘዌ ከቤተሰብም፣ ከጓደኞችም፣ ከእናንተም ከሁሉም ሰው የጠፋሁት ይህን ምነግራችሁ ከእናንተ ብቻ እንዳልሆነ ለእናንተ ለመንገር ነው። እና በጣም ተጨንቃችሁ በጓደኞችም በንትንም እነሱም ተጨንቀው እናንተም ስትጨመሩ ምናምን ብቻ በጣም ይቅርታ ለሁሉም ነገር እና አሁንም ያ ነገር አስተካክዬ ወይ ተስተካክሎ ምናምን አይደለም የመጣሁት፣ ግን ከዚህ በላይ እናንተ ማስጨነቅ እንደሌለብኝ ከራሴ አልፌ በጣም ብዙ ሰውን እያስጨነቅ መሆኑን። ሳቅ ለምን ማያልፍ ጊዜ የለም አይደለም። ብዙ ጊዜ እኮ ማያልፍ የመሰለን ቀናቶች አሉ፣ ግን አልፈን ነው እዚህ ላይ ደረስ ነው። እግዚአብሔር ይመስገን። ለእሱ ደግሞ ሰው ማያልፍ ነገር የለም። እግዚአብሔር ሲወዳችሁ ነው የሚፈትናችሁ። ሰው በቃ እኔ እንጃ፣ በጣም ፈጣሪ የምታማርሩበት ሰዓት የለ ለምን የሁሉ ነገር እኔ ላይ ለምን እንደዚህ ምናምን የምትሉበት ሸሽናል አይደለ? እኔም እዛ ሁኔታ ላይ ነበርኩኝ። ያው ብዙ ጊዜ እኔ ለእናንተ ስነግራችሁ ጠፍቼ ስመጣ፣ ብዙ ጊዜ ጠፋለሁ። ብዙ ጊዜ በቃል አልገኝም። ቀን በቀን ቪዲዮ ለቃለሁ ምናምን ምናምን ብዬ ብዙ ጊዜ በቃል አልገኝም። እናንተ ደግሞ ከእናንተ በላይ ደግሞ ይህንን ማንም የሚያውቅ የለም። እና አንዳንዴ ሰውን ለማስደሰት ብላችሁ እራሳችሁን ትዋሻላችሁ፣ እንደ ደስተኛ ለመሆን ሀዘናችሁን በጥርስ ለመሸፈን ምናምን ብቻ ብዙ ነገር ለማድረግ ትሞክራላችሁ። እና ያ ነገር ስደጋግሙት የእውነት መስሎ ይታያችኋል፣ ግን የእውነት አይደለም። ማለት ራሳችሁን እያዋሻችሁ ነው ሰው እኔ ደግሞ ምን አይነት ስሜት ላይ እንደምንብርኩ ታውቃላችሁ። ይሄ ግራ የመጋባት ስሜት የለ ምን እንደምታደርጉ ጠፍቷችሁ ያውቃል ማጋ እንደምትሸሸጉ ለማን የሆነ ነገር እንደምትናገሩ አነጋገሩ ራሱ ጠፍቶባችሁ ያውቃል። አንዳንዴ እንባችሁ ብቻ ንግግር ይሆናል እና ይሄ ለማን የማወራበት ሁኔታ ላይ አልነበርኩም እና ሁሌ እኔ ተጎድቼ፣ እኔ ተሰብሬ፣ እኔ እንደዚህ ሆኜ ምናምን ማለት አልፈልግም። ግን ብዙ ጊዜ ደግሞ የሚሆነው ነገራቶች እንደዛ ነው። ማለት እኔ እንጃ እኔ በጣም ጠንካራ ነኝ ብዬ ነው የማስበው በግሌ ምክንያቱም በጣም ብዙ ማይታለፍ ቀናቶችን ማይታለፍ ጊዜያቶችን አልፍ ያለው ብቻዬን ማለት ነው። ያለማንም እገዛ ብቻዬን አልፍ ያለው። ግን ደግሞ ሁሌ ሲደራረብባችሁ ሁሌ የሆነ ነገር እንትን ሲላችሁ ውስጣችሁ ስብርብር ድቅቅቅ ይላል እና የዛን ጊዜ ይሄ የሚያበረታችሁ ሰው ምናምን ያስፈልጋል። ያ ሰው ደግሞ ከኔ ጎን የለም። እንደዚህ የሚለኝ ሰው የለም። ገባችሁ አደለ? ማለት እንዴት ብዬ ላስረዳችሁ። እየሞከርክ እንደሆነ አላውቅም ግን ደግሞ የሁሉ ነገር ምነግራችሁ እናንተ ስላዘናችሁብኝ ስለተናደዳችሁብኝ ምናምን እንድትረዱኝ የኔ ህመም የኔ ቦታ ላይ ቆማችሁ ባትረዱትም ትንሽ እንኳን የሆነ ምክንያትም ካጠገባችሁ ብዬ ነው የምነግራችሁ። እና ስለጠፋው በጣም ይቅርታ። በድጋሚ እናንተንም ላለማስጨነቅ ሞክራለሁ ቤተሰቦችንም በዙሪያ ያሉ ሰዎችን ለማስደሰት እና እኔ የምጠብቁኝ የሆነ ቦታ አለ። እዛ ቦታ ደርሽ እንደማሳያችሁ በራሴ እርግጠኛ ነኝ። ግን ደግሞ አሁን ላይ ይህንን ነገር ማድረግ አልችልም እኔ ምክንያቱም መረጋጋት እፈልጋለሁ። በራሴ የሆነ ነገር አስተካክዬ ነው መምጣት የምፈልገው። እኔ ብዙ ጊዜ ምሰራው ስህተት ምንድን ነው? የሆነ ስህተት ወይ የሆነ ጥፋት ሲጠፋብኝ የሆነ ነገር ፌል ሲያደረግብኝ ያንን ሳላስተካክል ወደ ሌላ ነገር ምናምን እና የሆነ ሰዓት ላይ ሁሉም ነገር ወደ ድሞ ፌል አድርጎ ነው የማገኘው እና መረጋጋት የሚጎለኝ ይመስለኛል። ማለት እኔ ለራሴ የተረጋጋው አልመስለኝም። እና ተረጋግቼ ሁሉም ነገር ስቴፕ ባይ ስቴፕ የሆነ ነገር ማለት እንትና ጎዳኝ እንትና ጎዳችኝ ማለት አልፈልግም ትጋጫላችሁ ሰው ናችሁ እና እንኳን ሰው ሁለት እግር ይጋጫ አይደለም እግራችሁም ይጋጫል እኮ ሰው እንትና ጎዳኝ እንዲ ብዬ ማላቅም አልልም እና ሁሉ ነገር በራሴ አስተካክዬ ነው መምጣት የምፈልገው እስከዛ ግን ትንሽ ጊዜ እንድትሰጡኝ ማለት አቃለ ይሄ ነገር የማለት ሞራሉን ኬታ ምታ ነው የሁሉ ጊዜ ጠፍታ ምናምን ምናምን ልትሉ ትችላላችሁ፣ ግን ለኔ በጣም ትንሽ ጊዜ እንደጠፋው ነው የሚሰማኝ። ማለት በጣም ትንሽ ጊዜ ነገራቶች ተዳርቦ ማንም አይረዳችሁ። በንግግር መግለጽ አልፈልግም፣ ንግግሩን ስለጠፋብኝ ግን

አላደል ለእኔ ያላችሁን ስሜት እናንተ ጋር ቪዲዮ ማልቀቅ ሳልፈልግ ቀርቼ ንቅያችሁ ምናምን ምናምን አይደለም። አሁንም ካሜራ መያዝ አልፈለግኩም ነበር፣ ግን ይሄ መናገር አለብኝ ብዬ ስለወሰንኩኝ ነው። ዛሬ የመጣውት ባይዛዊ ትላንት ትላንት ወዲያ ምናምን በቃ ዛሬማ ቪዲዮ መስራት አለብኝ፣ ዛሬማ እንዲ በቃ መልእክቴ ማስተላለፍ አለብኝ ምናምን ብዬ ግን የውስጣችሁ ሲደክም መንፈሳችሁ ሲደክም የስራ ወኔያችሁ ይቀዘቅዛል። በቃ የሁሉ ነገር ድክም ሙትት የሚልባችሁ ነገር የለም። አንድ ሰው ቆሞ ሄደ ማለት እኮ በቃ ያ ሰው ከራሱ ጋር ነው ማለት ምናምን አይደለም። በቃ አንዳንዴ በቁም የምትሞቱበት ሰዓት አለ። ምንም ነገር የማይመስላችሁ በቃ ትተኛላችሁ፣ ትነሳላችሁ፣ ትተኛላችሁ፣ ትነሳላችሁ ላይፍ በቃ በልቶ መተኛት እንደዚህ ላይፍ እንደዚህ ብቻ የሚቀጥልበት ጊዜ አለና እኔ ደግሞ አሁን ለማንም አላካፍለው ብናገርም ማንም የማይረዳኝ ስሜት ላይ ነኝ። በጣም ያው እኔ እንጃ አላውቅም። ስለ ነገሩ ገና ስታስቡት ድንግጥ ብላችሁ ድጋሚ አዲስ አዲስ ሀዘን የሚፈጥርባችሁ ነገር የለም። የሚፈጥራባችሁ ስሜት እና እኔ ደግሞ አሁን ላይ ከምንም ከምንም ከምንም ከምንም በላይ ይሄ ለልጄ ጠንካራ እናት ሆኜ መታየት ፈልጋለሁ። ማለት እናት እናት ነበረችኝ ጀግና እናት እናት ነበረችኝ ብቻ ሳይሆን ጀግና እናት ነበረችኝ ተብሎ እና አሁን እንዲህ ቪዲዮ ላይ ምናምን ምናምን ያለቀስኩበትን ቪዲዮ ሹር የሆነ አድጋ ምናምን አይታው ሊደብራት ይችላል። ግን ደግሞ እንድታየው ደግሞ የምፈልገው ምንድነው እንዲያልቅሳ ነበር፣ እንደዚህ ተሰብራ ነበር፣ እንደዚህ አቅሟ ደክሞ ነበር። ግን ኔና ጀግና ስለሆነች ያን ጊዜ አልፈው እዚህ ላይ ደርሳለች ብላ የምታወራበት ጊዜ ለ በቃ እኔ ለልጄ እንዴት ልበላችሁ በጣም ምንም ነገር የሚያቅታት ጀግና በጣም በቃ በሕይወቷ ማናት ጀግና ማናት ሮል ሞዴል ሽ ስትባል እናቴ እንድትባል እንፈልገው። በአሁን ሰዓት ግን ለእሷ መሆን አልቻልኩም። ማለት የሆነ ሀሳባችሁ ሲበታተን ለሆነ ነገር እንዲ ምንም ቴንሽን ማሰጡት ጊዜ የለም እና በሁሉ ነገር ደክም ያለው ሰው እኔ ብቻ። እኔ ሌላውን ሰው ለምደ ማስጨንቀው? ማለት እራሴ መፍታት የምችለውን ነገር ለምን እናንተንም ቤተሰቦቼ፣ ወዳጅ ጓደኞቼን ሁላችሁንም ለምደ ማስጨንቀው? ምክንያቱም ሁሉ ነገር ይሄ በእጅ ነው። ማለት የእናንተ ደስታ በእኔ ዙሪያ ያላችሁ ስለ እኔ የምትከፉበት ነገር እንዲኖር አልፈልግም። እና ደግሞ አሁንም ያለውበትን ነገር የምነግራችሁ እንድታዝኑ ምናምን ሰ እንድትረጋጉ ነው። ምክንያቱም ቢያንስ ምክንያት ሲኖር አንዳንድና ጊዜ ይሻላል አይደለም? ምክንያት ሲኖር ትረጋጋላችሁ። ኦኬ። ለምድር የጠፋችሁ ሲባል እራሱ አሁን መልስ አልነበራችሁ አደል? አዎ፣ በቃ አሁን ጥሩ ስሜት ላይ ስላልሆነች ብላችሁ መልስ እንድሰጡ። ምክንያቱም ያው እናንተ ወዳጆች እንዳላችሁ በጣም ብዙ ጠላቶች እንዳለኝ ታውቃላችሁ አደለ? ያው ወዳጅ ሲበዛ ደግሞ ጠላትም መጥፋት የለበትም ማለት ጠላት ያበረታል። ሁሌ እንደምላችሁ የሆነ የእነሱ ንግግር ነው ፓወር የሚሰጠኝ የሆነ ኢነርጂ እንዲኖረኝ የሚያደርገኝ የጠላት አነጋገር ነው። ምክንያቱም ወደቀች በቃ ችሁ ስኬት ላይ ሆኖ እንደማሳየት ምንም የሚያረካ ነገር የለም። እና ሲሰድቧችሁ፣ ወይ የሆነ ነገር ሲሏችሁ ዝም ብሎ ማለፍን የመሰለ ነገር የለም። ምክንያቱም እግዚአብሔር ፍርድ አለው አይደለ? ከሰው አይደለም ፍርድ ከእግዚአብሔር ነው። ሰው እግዚአብሔር ለሁሉም ጊዜ አለው። በመከራም ሲያሳልፋችሁ በጣም ትልቅ ጊፍት ሲያዘጋጅላችሁ ነው። እና እኔ እንጃ እኔ ከዚህ በላይ መናገር የምችል አይመስለኝም። እንደውም አይቲንክ በጣም አወራው እኔ ሶስት ደቂቃም ማወራ አልመሰለኝም ነበር እና ምክንያት የለመናገር ነው የመጣሁት በጣም ነው ማመሰግነው በጣም ነው የምወዳችሁ። ባይዘዌ በጣም ይሄ እግዚአብሔር እንደሚወደኝ ያወቅኩት መቼ እንደሆነ ታውቃላችሁ? በዚህ በዚህ ሰዓት ነው ባይዘዌ። የማውቀው ማለት በጣም ችግር ላይ በሆናችሁ ሰዓት ምናምን ነው ሰውን የምትለዩት። እና እናንተ ለእኔ እንጃ እግዚአብሔርን በአካል ምናምን አንታወቅም ግን እኔ እንጃ እንደዚህ አይነት ሰው አለ እንደዚህ አይነት ግንኙነት አለ ብዬ እስካስብ እስክደነቅ ድረስ በጣም ነው የማመሰግናችሁ። ኦልሬዲ ሶስት አመት ምናምን አለፈን። በጣም ነው የማመሰግነው ጌታን። የሆነ በሁሉም ነገር ስበሳጭ ምናምን እናንተ ናችሁ። ወይኔ ምንሆና ሆን አይሆን አንዳንዴ ከመሳደብ እንትን ትላላችሁ እሷማ ተጨማልቃለች፣ ቪዲዮ ላይ አመጣ ምናምናም ሲባል አረተው ብቻ በሰላም ይሁን ምናምን ስትሉኝ ጌታን ይሰማኛል። ራስ ወዳድ የሆንኩ ይመስለኛል። ዝም ብዬ ስጠፋ የሆነ ነገር ለእናንተ ምክንያት ሳላወራ ምናምን ስጠፋ እናንተ ደግሞ እንደዛ ስትሉ ይህናል ነው እንዲህ ራስ ወዳድ የሆንኩት ብዬ ራሴን እንድጠይቅ ራሴን እንድታዘብ ታደረጉኛላችሁ። እና በጣም ነው መወዳችሁ። እግዚአብሔርን በጣም ነው መወዳችሁ። ከበሩልኝ። እግዚአብሔር ይመስገን። እግዚአብሔር ማመስገኝ ናችሁ እናንተ እናም ያው እንግዲህ ራሴን አረጋግቼ ቀልቤ መልሼ እንደ ሁሌው በአሪፍ ነገር በአሪፍ ስራ በአሪፍ ሁኔታ እንደምንገናኝ ተስፋ አደርጋለሁ። እናንተም በጸሎት አትርሱኝ አድርጉልኝ፣ እና የኔ ወዶች በድጋሚ ቅርታ በሌላ በአሪፍ ቪዲዮ እስክንገናኝ ድረስ ወዳቸዋለሁ።